እንዴት አላችሁ? እናንተ ሰዎች በጠዋቱ እንግዲህ ለተወሰነ ደቂቃ ገባን ማለት ነው። ምንድን ነው ላይቭ ነበርን አንድ ወዳጃችን ጋር እና ተባረናል። ትላል ያው ታውቃላችሁ፣ እዚህ በክርስቲያኖች ምን እናደርጋለን፣ ጥያቄ ያላችሁ ፕሮቴስታንቶች ግቡ እንላለን። እንግዲህ አይደል? እየከፈትን ኑን ከራከር አይነት ሳይሆን በቃ ጥያቄ እራሱ ያለው ፕሮቴስታንት ካለ ኑና ጠይቁን ብለን እንጠራለን፣ ጥሪ እናቀርባለን። እና ችን ነገር አዩ መሰለኝ ፕሮቴስታንቶች አንድ ቦታ እስቲ ያው ጥያቄ ጠይቁን ብለው ላይቭ ከፈቱ ማለት ነው። ጭራሽ ድህነት ላይ ጋይዝ እኔ ክርስቶስን አይመጣውም። ጴንጤ ምንድነው? ድህነት ላይ ጥያቄ ጠይቁን እንመልሳለን ምናምን ጭራሽ አይሆንም። ይሄ ማለት የትም ርቀት አያስኬድም። አንድ ነገር ሳትናገር እዛው ጋር የምትከሽፉ ጴንጤ ሆነ ችግር የለውም እንደ ጥያቄ ልጠየቅ ማለት በጣም ከባድ ነገር ነው እና እነሱ ግን ደፍረው አሉት እና እኛ ጋርም አጋጣሚ ሰው አደረሰንና፣ ኦኬ እስቲ ለምን አናየውም ብለን ሂደን ማለት ነው እና ገባን፣ ያው እንዳያችሁት ነው ማለት ነው። ሊትራሊ አንድ ጥያቄ አይመልሱ፣ የሚጠየቀው ሌላ የሚመልሱ ሌላ። ጭራሽ ምን ተባለ አንተ ትጠይቃለህ፣ እኛ እንመልሳለን። ግን መልሳችንን ግን ምንም ነገር ማለት አትችልም። መልሳችን ላይ ምንም ነገር ማለት አትችልም። ምን ማለት ነው? እኛ የፈለግነውን እንመልሳለን። መልስ ላይ ግን ምንም ነገር እንትን አትልም። ምንድን ነው መልስ ላይ ግን ምንም አይነት አስተያየት አትሰጥም፣ አይነት ነገር ማለት ነው። እና እዛ ላይም ምሳሌ ሰጥቼ ነበር። ልክ ለምሳሌ ምንድነው አበበ ስንት ዓመቱ ነው ብለህ ብጠይቅ፣ ዞር ብሎ ማለት ነው ዞር ብለህ ምን ለምሳሌ ኛ ጥያቄ አወሳሰቡባቸዋል። ለምሳሌ የኔ ጥያቄ አበበ ስንት ዓመቱ ነው ብይ ብጠይቅ ማለት ነው። እና መላሻችን ደግሞ ፕሮቴስታንቶቹ ወይል ዮናስ ዛሬ ቤት አልመጣም ቢሆን፣ መልሱ ምንም ማለት አልችልም በቃ ተመልሷል። በቃ ያው አልተመለሰልኝም ልል እችላለሁ፣ ግን ማብራሪያ አልሰጥም። አረ ከዚህ እንደዚህ አልጠየኩም አይባልም። አንተ በጌታ እንዲሆን የጠይቁን እምትሉኝ አይጀግነው አልተመልዝነት ነው። እና በጣም ፈኒ ነው። ይቅርባችሁ፣ ኑ ጠይቁን አይባልም። የምራት በሉ፣ እንዲህ ከባድ ነው በጌታ ስም። ለማንኛውም ለማንኛውም በጴንጤ ሳይድ የድህነት ትምህርት እንዳለ በቃ ማለት ሙሉ በሙሉ በሚባል ደረጃ ተጥሏል። የድህነት ትምህርት በጴንጤው ዘንድ የለም። በጴንጤው ዘንድ ነው ያልኩት። አንዳንድ እንደ ወደገኝ የሆኑ ፕሮቴስታንቶች የተሻሉ ፕሮቴስታንቶች አሉ። በፕሮቴስታንት ውስጥ ያሉ ቤተ እምነቶች ማለት ነው። ከዛ ውጭ ግን በተለይ ጴንጤው፣ እኛ ሀገር የሚበዛው ጴንጤ ነው። በጴንጤው ዘንድ ግን ወፍ ማለት ሊትራሊ በቃ የድህነት ትምህርትን ደፍሮ ጠይቁኝ ማለት የሚችል ሰው ያለ አይመስለኝ። ካሉም ደግሞ ያው ልክ እንደዛ ነው የሚዋረዱት። ዛ መጨረሻ ላይ ተሳርቦ ያባርገዋል ማለት ነው። ጭራሹኑ ምን አሉ? ምንድን ነው ስትሪክሽን በጣም በከፈን ነው። ኤንዌይዝ ምንም ሆነ ምን፣ እና ኦርቶዶክስ ነች ናቸው እና ጭራሹኑ እዛ ገስት ላይ አልነበረ፣ አክሊላ እንግዲህ ገስት ላይ ያለው አንተን ሪፖርት እያደረክብን ነው ያለ እዚህ ዎች፣ እና ሲጨንቃችሁ ሲጨንቀ ሰው እንዲህ ነው የሚያደርገው። እና ለማንኛውም እውነቱን ለመናገር ማለት ነው ቲክቶክ ወንድማችን እንደዛ ካወረደው የሚያወርደው ሪፖርት ተደርጎበት አይደለም። ሌላ ሰው ሲያወራ ተደረበ የምትንጫጫ ከሆነ የምትጮ ከሆነ ሰዎች እንዳይሰማ ቲክቶክን፣ ቻይና ድረስ ተሰማ እኮ ድምፅህ ወንድማችን፣ ወዲያውኑ አስወረዳ ሪፖርት እ ሊደረግብህ ቻይና ድረስ እስኪሰማ ድረስ እየተጨቃጨቅ አልሰማማ ካልክ፣ የዲስከሽን ባህል ከሌለ፣ የዲስከሽን የውይይት ልምዱ ከሌለ እዚህ ጋር ደግሞ የዩኒት ጨወታለች እንደዛ አይደለም፣ እንደዛ አይደለም ማለች ላ ቲክቶክ መልስ የሌላቸውን ማስወረድ ጀምረዋል። ስለዚ ሪፖርት አይደለም ሪፖርት ወፍ እና ሰው በተቻለ አቅም ጥያቄ ጠይቁን ካላችሁ አጨራሽ ደግሞ አንድ ደግሞ ተብሏል። አይ በቃ ጥያቄ መጠቅ ሳይሆን እንጠያይቅ ጥያቄ ጠይቁን ብላችሁ ከጠራችሁ ዘን ገቱ ይኖራችሁ ማለት ሆነ ማለት ኖሯችሁ ከሆነ የጠራችሁን ያ ገቱ ዘን መልስ ለመመለስ ደግሞ ዝግጁ ልክስ ሰው ዘሎ ሲገባባችሁ ምናምን ነገር አይ ኖ እንደው ጥያቄ መጠየቅ ብቻ ሳይሆን እኛም ምንጠየቅና በቃ ጥያቄና መልስ ብናደርገው ይሻላል ሞክሩት ስ አንዳንዴ መጠየቅ ልመዱ ስ ችግር የለብንም ብንጠያቅ ብን ቢባልም ምንም የትም አታምጡ በጣም በተደጋጋሚ እዚህ ሚዲያ ላይ እንግዲህ እና ለማንኛውም በጣም ፈኒ ነበር፣ ትንሽ ያስቅ ነበር። የሕፃናት ጥምቀት እንሂድበት። እንደ የሕፃናት ጥምቀትን እንደዚህ የሕፃናት ጥምቀትን እንዲህ አይደለም እንሂድበት። ዛሬ ጌታ ከረዳኝ ቪዲዮ ሰራ እና የሕፃናት ጥምቀት አልተነሳም። አክቹዋሊ ማለት እንደ ርዕሱ ሆኖ መከራከሪያ ሆኑ አልተነሳም። ግን የሕፃናት ጥምቀት ላይ ሰሞኑን የተወሰነ በደንብ ብሰራበት ደስ ይለኛል። ጥምቀት ለድህነት የሚለው ላይ በጣም ሰርተናል። እንደምታውቁትና፣ እዚህ ሚዲያ ላይ ጭራሽ አንዳንዶቹ ጥምቀት ጠላታቸው ሊሆን ትንሽ ነው የቀረው፣ ጥምቀት ጥምቀት እያሉ እርግጥ ነው አብዝተዋል። ጥምቀት ላይ በጣም በተደጋጋሚ ነው የገባ ነው፣ በጣም በተደጋጋሚ እና ፍሬውንም ደግሞ አይተናል። ጥምቀት ለድህነት መሆኑን በጣም በተደጋጋሚ ከመግባታችን የተነሳ በጣም በርካታ ፕሮቴስታንቶች ወደ ክርስትና እየመጡ ያሉት በዚህ ምክንያት ነው እዛው ፕሮቴስታንት ውስጥ ያሉት በፊት ላይ ሀይ ጥምቀት አያድንም ብለው ሲከራከሩን የነበሩ ሰዎች አሁን ላይ ጥምቀት ከድህነት ተነጥሎ አይታይም ማለት ጀምረዋል። ዝም ብሎ እንደዚህ እኮ አየር ላይ የተዘራ ብቻ ቃል አይደለም። ሚስጥራትን ጥምቀትን እና ቅዱስ ቁርባንን ይቅርታ፣ ቅዱስ ቁርባን ጭምር ማለት ነው። ሁለቱም ላይ አሁን ላይ ያሉ ፕሮቴስታንቶች በፊት ጥምቀት ችቶ እያለሙር ሲዜ ነበረ ምን ነበር ያለው? አማንሻሉ ወንድማችን ውሻ የሚታጠብበት ነው ያለው። ውሻ የሚጣልበት ውሃ ውሃ እንዴት ያድላል? እንዲህ ብሎ ሲናገር የነበረው ልጅ አሁን መቶ ምን ማለት ጀምረዋል። አይ ሲጀምርም ስላላወቁ ነው። እምነታችንም ቅጥቅጥ ሲደረጉ ማለት ነው። በሚገባ ሲታሹ አሁን ሀሳባቸው መቀየር ጀምረዋል። ጭራሽ ከዛ አልፎ ደግሞ አረ ዝም ብሎ በማይረባ ረስ ነው ይል አንተን ራሱ ቀየርነ ነው ብራዘር ይ ወንድምነት እና እንደዚህ ብሎ የሚናገሩ ልጆች የሚባሉ ልጆች ጥምቀት ላይ እንደነሱ ያቦካው በታሪክ ውስጥ ያለም አይመስለኝ። እንደዚህ ያልኩት ጥምቀት በርካቶች ብሏል። እንደነዚህ ልጆች ግን በጣም የሚያስቀው ፓርቱን ታውቃላችሁ፣ ጥምቀት ለድህነት አይደለም ብለው በአባቶች ገብተዋል። ቤት ጉድ በጣም ሲያስገርመን? በአባት ትከራከራለህ ብሎ የተከራከረው ልጅ በሉተር ደግሞ ተከራክሯል። ሉተር ጥምቀት ለድነት ነው የሚለን አያስተምርም። እንዚህእንደዚህ አይነት ጭንቀቱ ውስጥ የነበራችሁ ሰዎች ዛሬ ምንም እንዳልተፈጠረ ትመጣላችሁ በጌታ ስም እና ከእንደዚህ አይነት ጉድ ውስጥ ነው ያወጣናችሁ። ጋይስ ክሬዲት የማይሰጥ እና የቲክቶክ በጣም ብዙ ፕሮቴስታንቶችን አስተምሯል። ጥሩ ነው ግን አላመኑም ነው እውነቱን ለመናገር ይ እንደው በጥንት ማለት በክላሲካል ፕሮቴስታንት ውስጥ ያለውን ነገር እ ሳያውቁ ቀርተው ነው ምን ነገር የሚሉ ሰዎች አሉ። እንዲ አውቀን እኛ እንዲ ያሳወቅ ናችሁ ነው ከዚህ በፊት ብላ ነበረ። ኮመንት ላይ የዮኒማም ትገባለች ዲቤት ጥምቀት ላይ ባለፈው እያልች ነበረ ማዘር አራ ጥምቀት ላይ ማዘር ራሱ ገባለሁ እያለች ነው። ድቤት እየተባለ ነበረ። ከባድ ነው። እታችን ማስቲኮ እንደ ሊኒስቲያንቺ ደግሞ እንዲህ በጌታ ስም እና የጥንት ፕሮቴስታንቶችን የጥንት ማለት አሁን ካሉት አንፃር ከጴንጤ አንፃር ያው ጥንት ነው የሚባሉት እነሱ ከአምስት መቶ ዓመት በፊት የጀመሩትን እነ ሉትራንን ምናምን እነሱን እኛንን ሲጀመር አንስተን አ ሉትራን እኮ እንዲያይሉ ብለን በተደጋጋሚ ስንናገር የነበረው እኛንን አይደለም ጭራሹ ሉተርን እስክጠሉ ድረስ ማለት ነው። ሉተር ምን አገባኝ ብላችሁ እስክትናገሩ ድረስ፣ ሉተር የራሱ ጉዳይ ነው፣ ካልቪንም የራሱ ጉዳይ ነው ያለው ኤርሚያስ። ሉተርም የራሱ ጉዳይ፣ ካልቪንም የራሱ እኔ ምን አገባኝ እንዲህ እስክትሉ ድረስ ሰተናችሁ ነበር። አሁን መታችሁ፣ እነሱንም ያው ንቀበላል የሚመስል ነገር አንዳንዶቻችሁ ስትናገሩ ይዘማል ነው እና ጥሩ ነው እና ውጤቱ ጥሩ ነው። ደስ ይላል አይመስላችሁም? ሄው የዚህ ሀገር ሉትራን ደካማ ናቸው።

አ እንደዚህም እየተባለ ነው ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግስት ሊገቡ አትችሉም ይላል ጌታችን ኢየሱስ። እና ከውሃም እንደዛ ከተወለድንማ በቃ አባታችን ውሃ ነው። ጉድ ከውሃ ትወለዳለህ፣ ከውሃ የሚወልድህ ግን እግዚአብሔር ነው። ስለዚያ ከውሃና ከመንፈስ ስትወለድ የእግዚአብሔር ልጅ ትሆናለህ። ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እሺ እና ሰው ምንድን ነው? ከውሃ የሚወልደን እግዚአብሔር ነው። ሰው በቃ ልንወጣ ነው መሰለኝ ምናምን ነገር ማታ እንገባለን። ምናልባት ማታ እንገባ ይሆናል። እና በጣም እንሄድባቸዋለን በመጠጣት ዝቢሆን እያለች ነው ሱሲ። ደግሞ ጥምቀት ላይ ተቀልዶ አሉ አልኩ ክርስቶስን የጌታችን ቃል ላይ የእግዚአብሔር ቃል ላይ ፕሮቴስታንት ዶክመንት አለ ይሆን ሱ ማታ እንገባበታለን መሰለኝ። ተቀልዷል፣ እንደ ጉድ ተቀልዷል። እና ከዛ በኋላ ምንድን ነው ማምለጫቸው ምንድነች? አንድ ያውጣልኝ። በጣም የሆኑ ፕሮቴስታንት ነው መሰለኝ

ሲያቀታቸው እንደዚህ እንደዚህም እየመጡብህ ነው። ይህ ፈኒ ነው። ካሜራ እዛ ሀገር ከንዳን ኧረ በጌታ አሁን አግባብነት አለው ይባሉ ይሄ እውነቱን ለመናገር ያርግልኝ። አሁን ይሄ በጣም አንተን እየታየ አለው። በሉ ቻው፣ እናንተ ሰዎች ሰላም ዋሉል